ሰላሙ አሌይኩም አርቱላ በረካቱ። ሰላም ደትናች ሁዲ ብዶላ ቤተሰቦች ሉ ሰላም ሁ መልካም ነው ወይጋአልምድ ላ ሁሉ ሰላም ነው። እናንተ በያላችሁበት አለም ዳርቻ ሰላማችሁ ይብዛለኝ። ውድና የተከበራችሁ ተመልካቾች፣ ዛሬ እንግዲህ ን በትእዛዝ ያሰራሁላት ክችን ካቢኔት አለ እንዲሁም ሁለት እንዲሁም የውስጥ በር ታንቡራት በር ጭምሮች አሉ። እያንዳንዱ እንግዲህ ሙሉ በተዛዟ መሰረት ክችኑ በምታወት መልኩ በሚያምር ሁኔታ ሆኖ እንደዚህ አልቋል። በዚህ መንገድ ክችኑ ተሰርቷል። እንዲሁም ቲቪስታንዶችንም እያንዳንዱ የማሳያችሁ ነው የሚሆነው። በተለይ የዛሬው ቲቪስታን ስኮትላይት ጭምር ያለው ነው። እዚሁ ላይ ሙሉ አብርችም ጭምር የማሳያችሁ ነው የሚሆነው። ቅድሚያ እንግዲህ ክችኑ የማሳያችሁ ወይም ደግሞ የሆነ ነገር የምላቸው ነው የሚሆነው ተቻላል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። እንዲሁም የዘወትር ተከታታዮች እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ኪችኑ እንሄዳለን። እንግዲህ ኪችኑ በዚህ መንገድ የተሰራው ሲሰራ ደግሞ ኪችን እንደዚህ አይነት እቃዎችን ስታዙ እንዲሁ ዝም ብላችሁ አውርዳችሁ ሳይዞቹ ሳይታወቅ ኪችን ማዘዝ የለባችሁ። ምንድን ነው መሆን ያለበት ይህን ስራ ስታስቡ ይሄ ክችን ሄዶ የሚያርፍበት ቦታ መለካት አለበት። ስንት በስንት ይሆናል? ኤል ያስፈልገው አለ ያስፈልገው ያንን ካወቃችሁ በኋላ ብታሰሩ በጣም አሪፍ ነው የሚሆነው። አንዳንድ ቤቶች ወይ ክችኑ ይበዛና ቦታው ይጠቦ ሌላ ስራ ድጋሚ የሚያስፈልገው አጋጣሚ ሊኖር ይችላል። ሌላው ደግሞ ክችኑ ያንስና ቤቱ ይሰፋል፣ የሚያርፍበት ውበቱን ያጠፋባችኋል ማለት ነው። ስለዚህ የዚህ ሄቴን ትእዛዝ እንግዲህ ያደረኩት ቀጥታ ውጫ ላይ የሚሄድ ነው ቤቱ ሂጅ እንግዲህ ቤቷ ሂጅ ለክቸዋለሁ። ከተለካ በኋላ እንግዲህ ቀጥታ ይሄ ሂዶ የሚያርፍ ነው። እንደምትመለከቱት በዚህ መንገድ የተሰራው። ስለዚህ እዛም ሂዶ ቦታው ሙሉ ለሙሉ በዚህ መንገድ ነው የሚያርፈው ማለት ነው። ስለዚህ በዚህ መንገድ አድርጋችሁ ስታሰሩ፣ በዚህ መንገድ ብታሰሩ እጅግ በጣም አሪፍ ነው የሚሆነው ለእናንተም ለእቃውም። ደግሞ እንደዚህ ለፍታችሁ ውበት ሲኖረው አሪፍ ነው የሚሆነው በዚህ መንገድ ብታሰሩ። እንዲህ አይነት ሀሳቦችን ዝም ብዬ ከማለፋቸው ባስታውሳችሁ ብዬ ስላሰብኩ ነው። ክችን እንግዲህ የምታዩት ነው። ተከፋቾቹ እንግዲህ ይህንን ይመስላሉ። በዚህ መንገድ የተሰሩት ከለሩም ቀለሙ በዚህ መንገድ ቡኒ ይሆንልኛለች በዚህ መንገድ ተሰርቷላታል። ይህ እንግዲህ ምሳሌ ነጭ ቢሆን ኑሮ በተለይ ክችን ላይ እንደዚህ ለቆሻሻ ቅርብ የሆነ ቀለም ባታስቀቡ አሪፍ ነው የሚሆነው። እንደው መሆን ያለበት ይህን ስራ ስታስቡ ይህ ክችን ሄዶ የሚያድፍበት ቦታ መለካት አለበት ስንት በስንት ይሆናል፣ ኤል ያስፈልገዋል ያስፈልገውም ያንን ካወቃችሁ በኋላ ብታሰሩ በጣም አሪፍ ነው የሚሆነው። አንዳንድ ቤቶች ወይ ክችኑ ይበዛና ቦታው ይጠቦ ሌላ ስራ ድጋሚ የሚያስፈልገው አጋጣሚ ሊኖር ይችላል። ሌላው ደግሞ ክችኑ ያንስና ቤቱ ይሰፋል፣ የሚያርፍበት ውበቱን ያጠፋባችኋል ማለት ነው። ስለዚህ የዚህ ሄቴን ትዕዛዝ እንግዲህ ያደረኩት ቀጥታ ውጫሌ የሚሄድ ነው። ቤቱ ሂጅ እንግዲህ ቤቷ ሂጅ ለክቸዋለሁ። ከተለካ በኋላ እንግዲህ ቀጥታ ይሄ ሂዶ የሚያርፍ ነው። ኤላሎ እንደምትመለከቱት በዚህ መንገድ የተሰራው። ስለዚህ ዛም ሂዶ ቦታው ሙሉ ለሙሉ በዚህ መንገድ ነው የሚያርፈው ማለት ነው። ስለዚህ በዚህ መንገድ አድርጋችሁ ስታሰሩ፣ በዚህ መንገድ ብታሰሩ እጅግ በጣም አሪፍ ነው የሚሆነው ለእናንተም ለእቃውም ደግሞ እንደ ለፍታችሁ ውበት ሲኖረው አሪፍ ነው የሚሆነው በዚህ መንገድ ብታሰሩ። እንዲህ አይነት ሀሳቦችን ዝም ከማለፋቸው ባስታውሳችሁ ብዬ ስላሰብኩ ነው። ክችን እንግዲህ የምታዩት ነው። ተከፋቾቹ እንግዲህ ይህንን ይመስላሉ፣ በዚህ መንገድ የተሰሩት ከለሩን ቀለሙ በዚህ መንገድ ቡኒ ይሆንልኛለች በዚህ መንገድ ተሰርቶላታል። ይህ እንግዲህ ምሳሌ ነጭ ቢሆን ኑሮ በተለይ ክችን ላይ እንደዚህ ለቆሻሻ ቅርብ የሆነ ቀለም ባታስቀቡ አሪፍ ነው የሚሆነው። ይህንን ይመስላል እንግዲህ ማሻአላ፣ በአሪፍ ሁኔታ የተሰራ የሆነ ክችን ነው። በዚህ መንገድ ባዘዘች መሰረት እንግዲህ ሙሉ ለሙሉ ባለሙያው እንክት አድርጎ በዚህ መንገድ ሰርቶታል ማለት ነው። እንደዚህ ስራዎች እንግዲህ በውቢቷ ውድጌሳ ከተማ ላይ ይህን ስራ እየተሰራ የሚገኘው ማለት ነው። እዚህ ጋር መሳሪያዎች አሉ፣ አራት መሳሪያዎች አሉ። ምታዋቸው በዚህ መንገድ ነው እንግዲህ መሳሪያዎቹን የተሰሩት። እዚህ ጋር መስተዋት አለች። ይህን ይመስላል እንግዲህ ውድ ተመልካቾች፣ ክችኑ እንግዲህ የታችን ያለው ሁኔታ ይህንን ይመስላል። እንደነገርኳችሁ ይህ ስራ የሚሰራው ውድጌሳ ከመናኸሪያው ዝቅ ብለን ሴኑሪ ብላችሁ ማሰራት የምታስቡ ሰዎች ቤተሰቦቻችሁን ጥቆማ ብታደርጉ ህዝቡ ላይ መጥተው ማናገር ይችላሉ። ስራዎችን ክታርጉ በዚህ መንገድ የሚሰራ ወንድማችን ነው። እንደዚህ አይነት ስራዎችን የሚሰሩትን ደግሞ ማበረታታት ይኖርብናል። ሌላው እንግዲህ ቲቪ ስታንድ ነው። ቲቪ ስታንድ ደግሞ እንግዲህ በዚህ መንገድ ተሰርቷል። እቺ ቲቪ ስታንድ እንግዲህ ከአሁን በፊትም ተሰርታ ታይቻቸዋለሁ። አሁንም ቲቪ ስታንድ እንግዲህ ሁለት ቲቪ ስታንዶች አንድ ለጓደኛዋ እና አንድ ለሷ ነው ቲቪ ስታንድ ያዘዘችኝ። ቲቪ ስታንዶቹም በዚህ መንገድ ተሰርተዋል። እንግዲህ ምንቶቻቸው መሳቢያዎች እዚህ ጋር ለእቺ ጋር በዚህ መንገድ ነው እንግዲህ ቲቪ ስታንዱን የተሰራው፣ ይሄን ይመስላል ቲቪስታንዱ እንግዲህ በጣም በሚያምር የሆነ ቲቪ ስታንድ ነው። እነዚህ አንዳንድ ነጭ ነገሮች ከቡኒ ላይ እያምራሉ እና ያው እሷም አዛኛለች ትንሽ ጣል ዛርቁበት ባለችው መሰረት ነጭ ነገር ጣል አድርገንበታል። ቆንጆ ይሆናሉ ብለን ባሰብነው መንገድ ይህን ይመስላል እንግዲህ ቲቪስታንዱ ሌላው ቲቪስታንዱ ላይ ምንድን አለ? ስኮትላይቶች አሉ። ምርተዋቸው እነዚህ ካሜራ ላይ ስለሚያንጸባረቁ አሁን በደንብ ለእናንተ ግልጽ አይሆኑም። በጣም አሪፍ አሪፍ የሆኑ ስራዎች ናቸው። እዚህ ጋ የምታዋቸው እነዚህ እዚህ ጋ እንዳለ እዚህ ጋ ሌላ ሁለት ሶስት ስኮትላይቶች አሉት ሁለቱም ላይ ማለት ነው። በጣም የሚያምሩት እዚህ ጋ ያሉትን አንዳንድ እቃዎችን ፍላወር ምናምን እንደዚህ ሊሆን ይችላሉ። ማስቀመጫ ይሆናሉ። ቲቪ ስታንዶቹ ሌላው ቀርቶ እንደ ቡፊ እቃዎችንም ጭምር መጠቀም የሚያስችል የሆነ ቲቪ ስታንድ ነው። በጣም የሚያምር የሆነ ስራ ነው። እንግዲህ እዚህም ላይ የምትመለከቱት እንደምትወዱት አልጠራጠርም። ሌላ ወደ ሁለተኛው ቲቪስታን ስንሄድ ሁለተኛው ቲቪስታን ያው ተመሳሳይ ናቸው። ከዛም ጋር የተሰሩት ስፖትላይቶች እንደምታዋቸው ሶስት ስፖትላይት አለው። ከለሩም ሁሉም፣ ዲዛይኑም ሁሉም ነገር ያው ከዚኛው ጋር ተመሳሳይ ነው። ያው አንድ አይነት ነገሮች ናቸው። እዚህ ላይ ያው የሚሰሩ ያዘዙኝ የነገርኳችሁ ይህን ይመስላሉ። እንግዲህ ምታዋቸው በጣም ሚያንቅ ምናምን የሚሉት ነገር የላቸው መሳቢያዎቹ ተከፋቾቹ ምናምን በዚህ መንገድ ነው እንግዲህ ተመልካቾች ስራዎቹ የተሰሩት። ይህ እቃ እንግዲህ ሙሉ ለሙሉ እንደዚህ ካለቀ በኋላ ወደ ውጫሌ ነው የሚሄደው። ውጫሌ ከወሰድነው በኋላ ደግሞ ከቤቷ ተገጣጥሞ ምን ብሎ የማሳያቸው ይሆናል። እቴ እንግዲህ ያዘሽው ትዳት ሙሉ ለሙሉ በዚህ መንገድ አልቋል ማለት እፈልጋለሁ። ከዚህ ውጭ እንግዲህ ሌላ የሚሄድ ምንድን ነው በር አለ እንግዲህ፣ በሩም ከእንትኑ ጋር ማች እንዲያደርግ ተብሎ ይህ በር አለ። ይሄ ነው በሩም። እንግዲህ ማቻ ያደርጋል ማለት ነው። ታምብራታ አበር እንግዲህ በዚህ መንገድ ይሄም ተሰርቷል። ይሄንን ይመስላል እንግዲህ ተገጣጥሞ ደግሞ የምናየው ነው የሚሆነው። የዛሬው ቪዲዮ ይሄንን ይመስላል። እነዚህ ስራዎችን እንደምትወዷቸው አልጠራጠርም። ቪዲዮ ላይ ካድርጉት እንግዲህ በሌላ ቪዲዮ ደግሞ እስከምንገናኝ፣ ያላችሁበት ሰላማችሁ ይብዛልኝ። እንዲሁ የቤት እቃዎችን እንግዲህ ማዘው ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። አሪፍ አሪፍ ስራዎችን እንደዚህ አሰርቼ የማደርስላችሁ ነው የሚሆነው። እንዲሁም ያዘዛችሁን ይህቶች ደግሞ የእናንተም እንሻላ እያለቀ ነው። በቅርብ ደግሞ የእናንተም የሚሄድ ነው የሚሆነው እንደ እንግዲህ ያው ስራ በብዙ አይቆይም። ሁለት ወር ሶስት ወር አራት ወር የሚቆይ እንዳይመስላቸው። በጣም በቅርብ ጊዜ ውስጥ በሮመጋው ውስጥ የተቀበልኳቸው ትእዛዞች ናቸው። ይዘገጅ ብሎ ይሰራ ብለው ስላሉ እንጂ በፍጥነት ነው ትእዛዞች የሚያውቁት። በአስራ አምስት ቀን በሀያ ቀን ውስጥ ስራዎቹ አልቀው እናንተ ጋር የሚደርሱ ነው የሚሆነው። ይመቻቸው።